አንድ ሽንኩርት ወስደው ከማር ጋር ቢቀላቅሉት በጣም ውጤታማ ከሆኑ ተፈጥሯዊ መፍትዎች አንዱን መፍጠር እንደሚችሉ ያውቃሉ? ሽንኩርትን ከማር ጋር በማዋሃድ ሳምባውን ለማጽዳት ሳልና የጉሮሮ ህመምን ለማስታገስ የበሽታን መከላከል ስርዓታችንን ለማጠናከር የጉንፋንና የጉንፋን ምልክቶችን ለማስታገስ እና የምግብ መፈጨት ችግርን ለማስተካከል የሚያስችል መጠጥ ይፈጥራሉ። እንዴት እንደሚዘጋጅ ነሆ፣ አንድ ሽንኩርት ይከትፋሉ። ከዛም አንድ የሻይ ማንኪያ የዝንጅብል ዱቄት ይጨምሩ። በድስቱ ውስጥ አንድ ኩባያ ውሃ ይጨምሩ ካዘጋጀናቸው ንጥረ ነገሮች ጋር በከፍተኛ ሙቀት ያብስሉት። ለአስር ደቂቃ እንዲፈላ ያድርጉ። ከዛም ድብልቁን ያጣሩ። በመጨረሻም የሎሚ ጭማቂና ሶስት የሻይ ማንኪያ ማር ይጨምሩ። ማር ፀረ ባክቴሪያና በሽታን የመከላከል አቅም ለማጠናከር አስፈላጊ ነው። ይህም የጉንፋንና የጉንፋን ምልክቶችን ለማስታገስ ኃይለኛ አጋር ያደርገዋል። አንድ ሳምንት ያህል ይህንን መጠጥ በየቀኑ አንድ ኩባያ የተጠጡ ሳሎና ጉንፋኖ ይጠፋል።